ዝምድና መቁረጥ ምድር ላይ መጥፎ ነገር ማስፋፋት ነው ስለዚህ ዝምድና ልንቀጥል ይገባል ረሱሉ ዓለይህ ሰላቱ ወሰላም ምን አሉ ዝምድናዋ አርሽ ላይ ተንጠልጥላለች አሉ አርሽ ላይ ተንጠልጥላ ምን ትላለች መን ቀጣዐኒ ቀጣሁ ላህ ወመን ወሰለኒ ወሰለሁ ላህ የኔን ዝምድናኔ የቆረጠ አላህ ይቁረጠው የኔን ዝምድናን የቀጠለ አላህ ይቀጥለው ትላለች አሉ ዝምድናዋ ስለዚህ ድሮም ሰዎች ምን አሉ ነበረ? በዝምድና ይሁንብ አትቆረጡብኝ፣ እያሉ ይጠያየቁባት ነበረ። እቺ ዝምድና ከባድ ናት። ዝምድናን ልንቆርጣ አይገባ። ዝምድናን ልንቀጥል ይገባል። ረሱል ሰላ ሰለም የተላኩበት አንዱ አጀንዳ ሲለተል አርሓም ነው። ዝምድናን በመቀጠል ነው። ረሱል ሰላ ሰለም በአንድ ሐዲሳቸው ምን አሉ? አጥዒሙ ጠዓም፣ ምግብን መግቡ። ወሲሉል አርሓም፣ እንግዲህ ዝምድናን ቀጥሉ። ወአፍሹ ሰላም፣ እንግዲህ ሰላምታን አብዙ ወሰሉ ብሌይሊ ወናሱን ያም እንግዲህ ሰዎች በተኙበት ተነሥታችሁ አላህን አስታውሳችሁ ወደ አላህ እስትግፋር አድርጉ። ተድኹሉልጀነተ ቢሰላም ጀነትን በሰላም ትገባላችኋል። ረሱሉ ዓለይሂ ሰላቱ ወሰላም የሙዕምኖች ምኞት፣ የሙዕምኖች አጀንዳ፣ የሙዕምኖች የመጨረሻ ተስፋ ጀነት ነው። ስለዚህ ሁልጊዜ የምንሠራው ኢባዳ ሁሉ ለጀነት ነው። ጀነት ከሚያስገባ ሥራ አንዱ ዝምድና መቀጠል ነው። ዝምድና ሊንቀጥል ይገባል። ረሱሉ ሰለላሁ ዓለይሂ ወሰለም ሚን አሉ ለይሰ ል ዋሲሉ ቢል ሙካፊእ ዝምድናን መቀጠል ሲቀጥልህ መቀጠል አደለም። ሲያኮርፈህ ሲጠፋህ ሲቸግረው ሄደ መፈለግ ነው። ዝምድና እንግዲህ በሆነ ነገር አኮርፎህ ሊሆን ይችላል። ሄደ አፈውቱ በለኝ በለው። ቸግሮት ሊሆን ይችላል። ሄደ ልትረዳው ይገባል። ዝምድናን ፈልገህ ልትቀጥል ይገባል። ሲቆርጥ መቁረጥ አደለም። ስለዚህ እሱ ሲቆርጣት አንተ መቀጠል ነው። አሉ ረሱሉ ዓለይሂ ሰላቱ ወሰላም። ዝምድናን ሊንቀጥል ይገባል። ዝምድናን የቀጠለ በጣም ብዙ ፋይዳ አለው፣ ዱንያዊ ጥቅም አለው። ረሱሉ ሰለላሁ ዐለይሂ ወሰለም ምን ላሉ መን አራደ አንዩንሳአ ፊ ዑምሪህ ወዩብሰጠ ፊ ርዝቅህ ፈልየስል ራሒማ ረሱሉ ስ ሰለም ምን ላሉ፣ እድሜውን አላህ ሊያረዝምለት የፈለገ ምን ለማለት ነው፣ እድሜውን በዒባዳ ለመጨረስ የፈለገ እድሜውን አላህ በረካ ሊያረግለት የፈለገ ዝምድናውን ይቀጥላሉ። አላህ ርዝቅ ሊሰጠው የፈለገ ዝምድናን ይቀጥላሉ። የርስቅም ሰበብ ነው ዝምድናን መቀጠል የርዝቅ ሰበብ ነው ምንድነው ዝምድናን በመቀጠል ሰደቃ ታደርጋለ ሰደቃ በማድረግ ደግሞ ዝምድና አላህ ስብሓነሁ ወተዓላ ይተካልሃል መላኢካ ዱ አድርጉልሃል አላሁም አዕጢ ሙንፊቀን ከለፋ ወአዕጢ ሙምሲከን ታለፋ አንዳንዴ ሰዎች የሚገርሙት በዘመናችን ላይ በጣም ትልልቅ ሀብት ኖሯቸው ዘመዳቸው ሲመጣ ወይ ከገጠር ተከም ብሎ ሲመጣ ፊታቸውን ያጨማድሉበታል ስብሓነላህ ሪስክን ደሞ የሚያገኙት እኮ ዝምድናን በመቀጠል መሆኑን ዘንግተውታል። ስለዚህ ዝምድናን ልንቀጥል ይገባል። ዝምድና በመቀጠል የጀነት መግቢያ ሰበብ ነው። አላህ ለዚህ ነው እንግዲህ ወብልጃሪ ዚልቁርባ አለ። ቅርብ ዘመዶቻችሁ ላይ አደራችሁ አለ። ስለ ጉርብትና አላህ ሲያዘን ምን ይላል? ቅርብ ዘመዳችሁን አደራ አለ። ረሱሉም ዓለይሂ ሰላም ገልጸዋል። ምን አሉ? ጎረቤትህ ሙስሊም ከሆነ ዘመድህ ከሆነ ሦስት ተቃለዋሉ የሙስሊምነት ሐቅ የጉርብትና ሐቅ የዝምድና ሐቅ አለው አሉ ረሱሉ አለይሂ ሰላ ሰላም። ግን ጎረቤትህ ሙስሊም ከሆነ የጉርቢትና ሐቅ አለው የዝምድና የሙስሊምነት ሐቅ አለው አሉ። ሁለት ሐቅ አለው ጎረቤትህ ካፊር ሆኖ ሌላ እምነት ተከታይ ሆኖ ዘመት ካልሆነ እንግዲህ አንድ ሐቅ አለው አሉ። ምንድን ነው የሐቅ የማኅበራዊ አኗኗር የጉርብትና ሐቅ አለው አሉ ረሱሉ አለይሂ። ስለዚህ ማህበረ ሰባዊ ሰላምን የሚያመጣ ማህበረሰባዊ ትስስርን የሚያመጣ ዝምድና መቀጠል ረሱል ስ ላ ሰለም አጥብቀው አዘውናል። ዝምድና ሊንቀጥል ይገባል። ዝምድና ሲባል በሁለት መልክ ይታያል። አንደኛ በወዳጅነት የሚመጣ ዝምድና አለ። ሌላው በዘር ሐረግ የሚመጣ ዝምድና አለ። በሁለቱም ረሱሉ ስ ላ ሰለም አበክረው አዘውበታል። ረሱሉ ለ ሰላ ሰላም ምን ይላሉ? ዓብዱላህ ብን ዑመር ባወረቱ አዲስ ምን አበር ልብሪ ስለት ውድ አቢሃሉ ረሱሉ ለ ላ ሰላም በጣም ከትልቅ ኸይር ስራ የሚቆጠረው አሉ የአባቱን ወዳጆቹን መቀጠል ነው አሉ። የአባትህን ወዳጅ አባትህ ሞቶ ሊሆን ይችላል። ስለዚህ የአባትህ ወዳጅ ደግሞ አዱንያ አለ ሊሆን ይችላል። አንተ የአባትን ወዳጅ ሄደህ ሊጠይቀው ይገባል። ከአባትህ የአባትህን ሐቅ ተዋጣ ማለት ነው። ልጅ ሆነህ የአባትህን ሐቅ ተዋጣ ማለት ነው። የአባትን ጓደኛ ሄደህ ከጠየከው፣ የአባትን ጓደኛ ሄደ ከዘየርከው የአባትህን ሐቅ ወጣ ከትልቁንም ኸይር ሥራ ሠራህ ማለት ነው። ረሱሉ ሰለላሁ አለይሂ ወሰለም ስለዚህ ዝምድናን መቀጠልን አዘውበታል። አብዱላህ ብን ዑመር አንድ ቀን ምን አደረጉ? መንገድ ላይ እየተጓዙ አንድ የአባታቸውን ወዳጅ ያገኛሉ። ከዛ በኋላ ለአባታቸው ወዳጅ አንድ የሚጫንበትን ነገር ሰጡት። ሌላ አንድ ጥምጣም ሰጡት። ከአብዱላህ ብን ዑመር የነበሩ ሰዎች ተገረሙ። ይሄ ከገጠር የመጣ ሰው አዲስ ነገር ሲሰጠው በጣም ይደሰታል። ካላየው ነገር አንፃር ማለት ነው። ስለዚህ ነገር ሲሰጡት ያ ሰው በጣም ተተሰተ አብዱላህ ብን ዑመር ሲሰጡት ከዛ ለሰሀባዎች እኮ ምናላቸው? አብዱላ ብን ዑመር እነ ሃዛ ካነ ውደሊ ዑመር ወፊ ሪዋየትን ካነ ውደሊአቢ እንግዲህ ምናላቸው አብዱላ ብን ዑመር ይህ ሰው እኮ ይሄን የሰጠሁት ጥምጣሜንም የሰጠሁት ይሄ ለአባቴ ወዳጅ ነበርና፣ ስለዚህ ረሱሉ ሰለም ሲሉ ሰምቻቸዋለሁ። የኸይር ስራ ትልቁ ስራ የአባቱን ወዳጆች ዝምድናን ሊቀጥል ነው ብለዋል ረሱሉ ሰለ ሰለም። ስለዚህ ዝምድናን መቀጠል በጣም ምድር ላይ ተፈላጊ ነው። መደጋገፍ ይመጣል አንድነት ይመጣል። ተዋውቀን ሄደን የተቸገሩ ዘመዶቻችን መርዳት ግዳጅ ይሆንብናል። አይደለም ዘመዶቻችን ሙስሊሙን መርዳት አለብን እያልን ነው። ስለዚህ እያንዳንዱ እንግዲህ ዘመዱን ሊረዳ ይገባል። ምድር ላይ መጥፎ እንዳያስፋፋ ከፈለገ የአላህን ትዕዛዝ መቀበል ከፈለገ ዘመዶችን ሊጠይቅ ይገባል። አስከፍተውትም ከሆነ ያንን ማስከፋት ትቶት ጎን ትቶት አፈውት ብሎ ሄዶ ዝምድና መቁረጥ ይገባዋል። ኡዝር የለውም። አስከፍተውኛልና ዝምድናቸውን አልቀጥልም ማለት የለበትም። ረሱሉ ሰላ ሰለም ገልፀውታል ዝምድናን ሲቀጥል የቀጠልከው ማለት አይደለም ዝምድና ቀጠል የሚባለው ስለዚህ አንተን ዝምድናን ሲቆርጥብህ ሲያስከፋህ ነው ሄደ ልትቀጥል የሚገባው ስለዚህ ዝምድናችን መቀጠል እድሜያችን በበረካ ለመጨረስ ከፈለገን ርዝቅ ለማግኘት ከፈለገን ዘመዶቻችን ዝምድናን ልንቀጥል ልንጠይቃቸው ይገባል ደዕዋ ልናደርግላቸው ይገባል ልረዳቸው ይገባል በመጨረሻም አስተውዲዑኩም ላህ ዲነኩም አማነተኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ